ሰላም። ዛሬ የምንመለከተው በጣም ወሳኝ የሆነ ጉዳይ ነው። አንድ ታዋቂ የሃይማኖት መሪ ሲያልፉ መላ ሀገሪቱን አንድ ያደረገ ሐዘን ነበር። ግን ይህ የአንድነት ስሜት እንዴት ሆኖ ነው በቅጽበት ወደ ትልቅና ከፋፋይ ውዝግብ የተቀየረው? እስኪ የዚህን ውዝግብ መንስኤና መነሻ የሚተነጥነውን አንድ ሰነድ መሠረት አድርገን እንመርምር። እንግዲህ የሰነዱ ጸሐፊ ነገሩን የሚጀምረው እዚሁ ነጥብ ላይ በማትኮር ነው። የሙፍቲው ኅልፈት በቃ ኢትዮጵያውያንን በሙሉ ምንም የዘውግም ግም ሆነ የሃይማኖት ልዩነት ሳይኖር በአንድነት ያስለቀሰ ልብ የሰበረ ክስተት እንደነበረ ያስታውሰናል። ግን ይህ አንድነት መንፈስ ብዙም አልቆይም፤ ወዲያውኑ በውዝግብ ተተካ። ታዲያ ጥያቄው እሱ ነው። ውዝግቡ ከምን መጣ? እንዴት ተፈጠረ? ከመላ ሀገሪቱን ካስተሳሰራ ሐዘን በቀጥታ ወደሚያከራክር ነገር እንዴት ተኬደ? እንግዲህ ይሄ ማብራሪያችን የጸሐፊውን ክርክሮች ተከትሎ የሚመልሰው ዋና ጥያቄ ይሄ ነው። እሺ የመጀመሪያው ምዕራፍ ይህን የሚነገርን ብሔራዊ ሀዘን እና ድንገተኛ ውዝግብ። ሀገሪቱ በሙሉ በአንድ ልብ እያዘነች ባለችበት ቅጽበት የሙፍቲው የቀብር ስፍራን በተመለከተ የተነሱ ጥቂት ተቃውሞዎች ነገሩን በሙሉ ቀየሩት። ያልተጠበቀ እና በጣም ከፋፋፊ የሆነ ሁኔታ ተፈጠረ። ያው ይሄ የሙፍቲ ጥበባማ ኑዛዜ የሚለው ሰነድ የተጻፈው ለዚህ ነው። ዋና ዓላማው ግልጽ ነው። እንደ ፌዴራል እና የኦሮሚያ ዑለማ ምክር ቤቶች ካሉ አካላት የተነሱትን ተቃውሞች ለመመለስ እና የሙፍቲውን የመጨረሻ ኑዛዜ ለመከላከል የቀረበ ስልጣዊ ምላሽ ነው ማለት ይቻላል። እንግዲህ አሁን ወደ ክርክሩ ልብ እንግባ። ጸሐፊው የኑዛዜውን ትክክለኝነት ለማስረዳት የተጠቀመባቸው የሸሪዓ መሠረቶች ምንድን ናቸው? በሰነድ ውስጥ የቀረቡትን ሃይማኖታዊ እና ታሪካዊ መነሻውን አንድ በአንድ እንመልከት። እሺ የመጀመሪያውን መነሻ ለመረዳት ሱና የሚለውን ቃል መገንዘብ አለብን። ሱና ምንድን ነው? በቀላሉ ለማስቀመጥ በነቢዩ ሙሐመድ ንግግሮች ድርጊቶች እና አጠቃላይ አኗኗር ላይ የተመሰረተ የእስልምና ማህበረሰብ ባህልና ሕግ ነው። የክርክሩ መሰረት ከሆኑት አንዱ ይሄ ነው። ተሐፊው እንግዲህ አራት ዋና ዋና የሸሪዓ ማስረጃዎችን ነው የሚያቀርበው። አንደኛ ነቢዩ መሐመድ ራሳቸው የተቀበሩት በቤታቸው ውስጥ ነው። ይሄ በራሱ መሠረታዊ ሱና ነው ይላል። ሁለተኛ ከርሳቸው በኋላ ኸሊፋዎች የነበሩት አቡበከርና ዑመር ከነቢዩ ጎን ተቀበሩ። ይሄም የሊቃውንት ስምምነት ወይም ኢጅማዕ ፋጥሯል ይላል። ሦስተኛ የነቢዩ ባለቤት አኢሻ በቤታቸው ለመቅበር መመኘታቸው ድርጊቱ ምን ያህል ተፈላጊ እንደነበር ያሳያል ይላል እና አራተኛ፣ በኢትዮጵያም ሆነ በሌሎች ሀገራት በርካታ ሊቃውንት በግቢያቸው መቀበራቸው የተለመደ መሆኑን ይጠቅሳል። ቅደም ኢጅማዕ የሚል ቃል አንስተናል። ይህ ቃል በጣም ወሳኝ ነው። የሁለቱ ኸሊፋዎች ቀነቢዩ ጎን መቀበር ለምን ትልቅ ማስረጃ ሆነ? ምክንያቱም በወቅቱ የነበሩት ሊቃውንት በሙሉ የተስማሙበት ጉዳይ ስለሆነ ነው። ኢጅማዕ ማለት ይሄ ነው፣ የሊቃውንት ሙሉ ስምምነት። እዚህ ጋር ደግሞ ሌላ በጣም ወሳኝ ነጥብ ይነሳል። በቤት ውስጥ ሲለመቀበር የተለያዩ የህግ ትምህርት ቤቶች ወይም መዝህቦች ምን ይላሉ? በኢትዮጵያ በስፋት የሚታወቁት ሁለቱ መዝህቦች የሻፊዒ እና የሀነፊ አቋማቸው ምንድን ነው? ጸሐፊውም ለሚለው የሻፊዒ መዝሀብ በግልጽ ይፈቅዳል፣ የነቢውን ድርጊት እንደ ቀጥተኛ ማስረጃ ይወሰዋል። የሀነፊ መዝሀብ ደግሞ ቢያንስ ባያበረታታው ሀራም ወይም በፍጹም ክልክል ነው አይልም። ለምን? ምክንያቱም ሶሃቦች ለከሊፋዎች ክልክል በሆነ ነገር ላይ አይሰማሙም ነበር የሚል ነው መከራከሪያው። እናም ጸሐፊው ከዚህ ሁሉ የሸሪአ ትንታኔ በኋላ የሚደርስበት መደምደሚያ ይህ ነው። የሙፍቲው ውሳኔ በሁለቱም መዝሃቦች እይጣ እየተፈቀደ ነው። ስለዚህ የግል የፊጥህ ምርጫቸው ነው እናም ሊከበር ይገባዋል ብሎ ነው ሀሳቡን የሚያጠቃልለው። እሺ እስካሁን ያየነው የሸሪአ እና የታሪክ ማስረጃዎችን ነው። ግን ጸሐፊው እንደሚለው ከዚህም በላይ ኑዛዜውን አስገዳጅ ያደረገ ሌላ በጣም ተጨባጭና ወቅታዊ ምክንያት አለ። እሱ ምንድነው? የደህንነት ስጋት ነው። ጸሐፊው የሚያነሰው ስጋት ይሄ ነው። በዘመናችን የተከበሩ ዑላሞችን መቃብር ኢላማ ሚያረክ ሚያረክስ ጽንፈኛ አስተሳሰብ አለ። ይሄ የተጨባጭ ስጋት የሙፍቲው ኑዛዜ እንዱ ምርጫ ብቻ ሳይሆን አስፈላጊ ጥንቃቄም እንደነበር ያሳያል የሚለው እዚህ ጋ ጸሐፊው የሚጠቀመው አገላለጽ በጣም ከባድና ስሜት የሚነካ ነው። እንዲህ ይላል። ይህ ወገን የሙፍቲን ክቡር አካል በኮልፌ መካነ መካብር በግላጭ አግኝቶ ለአውሬ ማስበላት እንደማይፈልግ ምንም አይነት ማረጋገጫ የለም። ይሄ አባባል እንግዲህ የጸሐፊው ስጋት ምን ያህል ጥልቅ እንደነበር ቁልጫ አርጎ ያሳያል። እንግዲህ ክርክሩ ሁለት ገጻታ አለው። እስካሁን የጸሐፊውን ማስረጃዎች አይተናል። አሁን ደግሞ የተቃዋሚ ወገኖች ያነሷቸው መከራከሪያዎች ምን ምን ነበሩ? ጸሐፊውስ ለነዚህ መከራከሪያዎች ምን ምላሽ ሰጠ? እስኪ ይህንንም እንመልከት። እዚህ እዚ ላይ የክርክሩ ዋናው ዋና ነጥቦች ተዘርዝረዋል። ለምሳሌ የተቃዋሚ ወገን ኸሊፋዎቹ የተቀበሩት ከነቢዩ ጋር ካላቸው ፍቅር የተነሳ ነው እንጂ እንደ ሕግ አይደለም ሲሉ፣ ጸሐፊው ፍቅር ሐራምን ወይም ክልክል የሆነን ነገር የተፈቀደ አያደርግም። ድርጊቱ በራሱ የተፈቀደ መሆን ነበረበት ሲል ይመልሳል። ሌላው መከራከሪያ ሌሎች ሶሃቦች እኮ በቤታቸው አልተቀበሩም የሚል ነበር። ለዚህም መልሱ የተፈቀደ ወይም ሀላል መሆኑ ግዴታ ወይም ዋጅብ ያደርገዋል ማለት አይደለም፣ አማራጭ ነው እንጂ ግዴታ አይደለም የሚል ነው። ከሁሉም የከፋው ግን ትውልዱን ለማዳን በሚል የሙፍቲው አጽም ይውጣ የሚል ጥሪ ነበር። ለዚህ ደግሞ መቃብር መፈነቅ በሁሉም ሊቃውንት ስምምነት ሐራም حرام ነው። ይሄ ጥሪ በጣም አደገኛና ለግጭት የሚዳርግ ነው በማለት ጸሐፊው መልስ ይሰጣል። ያው ሐራም የሚለው ቃል ደጋግሞ ተነስቷል። የቃሉን ክብደት መረዳት የክርክሩን አሳሳቢነት ለመገንዘብ ይረዳል። ሐራም ማለት በቀላሉ በእስልምና ሕግ በጥብቅ የተከለከለ ፈጽሞ የማይፈቀድ ድርጊት ወይም ነገር ማለት ነው። ጸሐፊው ክርክሩን ለማጠናከር ይህን የቁራን አንቀጽ ይጠቅሳል። ነጥቡ ምንድን ነው? በራስ ምላስ ብቻ ይሄ የተፈቀደ ነው ይሄ ደግሞ ክልክል ነው ማለት በአላህ ላይ ውሸት እንደመቆጠፍ ይቆጠራል ነው የሚለው ይሄ እንግዲህ የተቃዋሚዎችን አቋም በጣም ከባድ በሆነ የሃይማኖት ስህተት ውስጥ እንደሚከታቸው ለማሳየት የቀረበ ጠንካራ ማስጠንቀቂያ ነው እንግዲህ ወደ ማብራሪያችን የመጨረሻው ክፍል የተቃረብን ነው። እዚህ ላይ ጸሐፊው የሚያነሳው ጉዳይ ከውዝግቡ ጀርባ ያለውን ስጋት ነው። ነገሩ የሐሳብ ልዩነት ብቻ አልነበረም ይላል። የቀብር ስነ ስርዓቱን ለማደናቀፍ የተቀናጀው ጥረቶች ተደርጓል። ይህም ሰፊ ማህበራዊ አደጋ ሊያስከትል ይችል ነበር የሚል ስጋቱን ያስቀምጣል። ጸሐፊው የሚያቀረባቸው ኩሶች በጣም ከባድ ናቸው። ለምሳሌ የፌዴራል ኦለማ ምክር ቤት መንግስትን ተጠቅሞ ቀብረን ለማስቆም ሞክሯል ይላል። ሙፍቲው ባረፉበት ምሽት የቤተሰቡን እቅድ ለማደናቀፍ ብዙ ስራ ተሰርቷል። አልፎ ተርፎም መቃብሩ እንዳይቆፈር የሙፍቲውን ቤት በሰው ለመክበብ ሙከራ ተደርጓል ይላል። እንደ ጸሐፊው እይታ እነዚህ ድርጊቶች በሙሉ በሐዘን የተጎዳን ቤተሰብ ለማስፈራራት እና ውጥረቱን ለማባባስ ሆን ተብሎ የተደረጉ ናቸው። ከሁሉም በላይ ጸሐፊው የሚያተኩረው የሙፍቲውን ቀብር ከሸሪአው መንፈስ ጋር ይጋጫል ብሎ መፈረጁ ላይ ነው። ይህንን እንደ ከባድ ስህተት ነው የሚቆጥረው። ለምን? ምክንያቱም እንዲህ አይነት መግለጫዎች የሃይማኖት ተቋማትን ተአማኒነት ከስር መሰረቱ ይድኑታል፣ ህዝቡ በተቋማቱ ላይ ያለውን እምነት ያሳጣሉ ብሎ ይከራከራል። እናም ይህ ሁሉ ነገር አንድ ትልቅ ጥያቄ እንድናነሳ ያደርገናል። ይሄውም የአንድ ታላቅ ሃይማኖታዊ ሊቅ የመጨረሻ ማረፊያ ቦታ እንዴት ሆኖ ነው ለመላው ሀገር ማህበራዊ መረጋጋት ስጋት ሊሆን የሚችል የብሔራዊ ክርክር ማዕከል የሆነው? ነገሩ ከአንድ የቀብር ስፍራ ጉዳይ አልፎ ምን አይነት ሰፊ አንድምታ አለው? ይህ እንግዲህ ሁላችንም ልናስበት የሚገባ ጥያቄ ነው።